የቅድስ ሥላሴ ልጆች የመቤታችን የድንግል ማርያም ወዳጆች እንደምን አላችሁ? የወርቃማው ዘመን ወርቃማ ደራሲ ጻድቅ ባህታዊ ቅዱስ ሊቁ አባ ጊዮርጊስ ዘጋስጫ እንዚራ ስብሐት በተባለው በዚህ መጽሐፉ ላይ መቤታችን ቅድስ ድንግል ማርያምን በአንቺ ሰማይና ምድርን ፈጠረ ይላል። እንዚራ ስብሐት ዘረቡዕ ላይ ቁጥር 64 ገጽ 71 ላይ ይህ ገጽ ምን ማለት ነው? በግዕዙ በእንቲአኪ ፈጠረ እግዚአብሔር ምድረ ወሰማያተ ይላል። ባንቺ ሰማይንና ምድርን ፈጠረ፣ ይላል እንዚራ ስብሐት ዘረቡዕ ቁጥር 64 ገጽ 71 ላይ ምን ማለት ነው? ባንቺ ሰማይንና ምድርን ፈጠረ ሲል በልጁ ዓለማትን በፈጠረበት በልጁ እንዳለው አይነት እመቤታችን ቅድስት ድንግል ማርያምን በድንግል ማርያም አማካይነት ልክ ልጁ ዓለማትን በፈጠረበት በልጁ እንዳለው እመቤታችን በዛው በማርያም ፈጠረ ማለት ነው። ይሄን እንዳንል እዛው እንዚራ ስብሐት ላይ ከዛው ምዕራፍ ከዛው ቁጥር ከዛው ገጽ ሳንወጣ ምን የሚል ቃል እናገኛለን? እስመ ኮንኪ አንቲ ለፍጥረተ ዓለም ጥንተ ይላል። ከዛው ገጽ ከዛው ቁጥር ሳንወጣ መልሱን እዛው እናገኘዋለን። እመቤታችን ፍጡር መሆኗን አባ ጊዮርጊስ ዘጋስጫ ሲገልጽ ምን አለ? እስመ ኮንኪ አንቲ ለፍጥረተ ዓለም ጥንተ ምን ማለት ነው? አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና፣ ለዓለም ፍጥረት ሁሉ መጀመሪያ አንቺ ነሽ ፍጥረት እያለ ነው ለዓለም ፍጥረት ሁሉ ምድር መጀመሪያ ነው። ስለዚህ እመቤታችን ምድራት ፍጡር ናት ይላል። አስተበቁ ዘመስቀል ላይ እንደምናገኘው ንስግድ ለመስቀል ወለማርያም ድንግል ይላል አይደል። ከዛም እንደሚለው ለማርያም ዘንሰግድ ላቲ ለማርያም የመሰግድበት ምክንያት እስመነሳ ስጋ እምስጋ እግዚአብሔር ፈጣሪዋ እግዚአብሔር ፈጣሪዋ ከስጋ ስጋ ከነፍሷ ነፍስ ነስተዋልና እግዚአብሔር ፈጣሪዋ ሲል እሷን ፍጡር ናት ይላል። ሊቁ ቅዱስ ኤፍሬም ሶሪያዊም በሃይማኖተ አበው ላይ ድንግል ፈጣሪዋን ወለደችው፣ እሱም የፈጠረውን ስጋ ተዋሃደ በማለት መቤታችን ቅድስት ድንግል ማርያም ፍጥረት መሆኗን የሐና የኢያቄም ልጅ መሆኗን ይመሰክራል ማለት ነው። ይህንን የቀደምት አባቶቻችን ገልጸውታል። ቃሉን በዚህ በእንዚራ ስብሐት ላይ ብቻ የምናገኘው አይደለም። የቀደምት አባቶቻችንም ገልጸውታል። ለምሳሌ ሃይማኖት አበው የቅዱስ ቴዎዶጦስ ዘእንቆራ ማለት ነው። ይህንን ቴዎዶጦስ ዘእንቆራ ሃይማኖት አበው ላይ ያለኛ ጋር ቴዎዶጦስ ዘእንቆራ ብለን ብንፈልግ ሃይማኖት አበው ላይ ካሉት ሊቃውንት የእንቆራው ሊቀ ጳጳስ ቴዎዶጦስ ሆሚሊ ፎር ላይ ምንድነው የገለጸ? ቤታችን ሄል ክሬቸር ኢምብሬሲንግ ዩር ክሬተር፣ ፈጣሪሽን ያቀፍሽ ፍጡር ሆይ ደስ ይበልሽ ያለ ፈጣሪሽን ያቀፍሽ ምን ፍጡር ብሎ እመቤታችን ቅድስት ድንግል ማርያምን ሲገልጻት እናገኛለን። እዚሁ እንዚራ ስብሐት ዘቀዳሚት ላይ አባ ጊዮርጊስ ዘጋስጫ ቁጥር 147 ገጽ 194 ላይ ባንቺም ሰማይን ከውሃ ብርሃንንም ከጨለማው ለይቶ ፈጠሩ ይላል በማን ባንቺ ይህን የምናገኘው እንዚራ ስብሐት ዘቀዳሚት ሊቋበግ ጊዜ ጋስጫ የጻፈው ቁጥር 147 ገጽ 194 ላይ ነው ስለዚህ ምን ማለቱ ታዲያ በእንቲአኪ ፈጠረ ምድረ ወሰማያተ ሲል ባንቺ ሰማይና ምድርን ፈጠረ ሲል ምን ማለቱ ነው ያ ብቻ አይደለም። በነገራችን ላይ በዚሁ በእንዚራ ስብሐት ላይ ሊቁ አባ ጊዮርጊስ ዘጋስጫም በእንቲአኪ ለአዳም ውስተ ገነት ኤዶም ሜጦ ስላንቺ አዳምን ወደ ኤዶም ገነት መለሰው ይላል። እነዚህን ገጸ ንባቦች እያዩ እንዴት እመቤታችን ባንቺ ሰማይንና ምድር ፈጠረ እንዴት ሊል ይችላል? እመቤታችን ቅድስት ድንግል ማርያም ፍጡር ናት እያላችሁ የሐና የኢያቄም ልጅ ናት እያላችሁን፣ ከፈጣሪ በታች ከፍጡራን በላይ ናት እያላችሁን ነገር ግን በአንቺ ሰማይንና ምድር ፈጠረ ሲል ምን ማለቱ ነው? የሚሉ ሰዎች አሉ። በመጀመሪያ ደረጃ በእንቲአኪ ሲል ምን ማለቱ ነው የሚለው መተትመት የምትርጉማል። ምክንያቱም በእንቲአኪ ፈጠረ ምድረ ወሰማያተ ስለሚል በእንቲአኪ ማለት ምን ማለት ነው? በመጽሐፍ ቅዱስ ነው የምናየው። በእንቲአኪ የሚለው ስለ ተብሎ ይተረጎማል። የመጀመሪያው ትርጉም ስለ ተብሎ ይተረጎማል። ምኑጋ ካል ለምሳሌ በሁለተኛ ሳሙኤል ምዕራፍ 14 ቁጥር 8 ላይ ወይቤላ ንጉስ ይላል። ንጉስ እንደዚህ አላት ሆሪ በዳህን እትዊ ውስተ ቤትኪ ኪ ወአነ ኤእዝዝ በእንቲ አኪ በእንቲ አኪ የሚለው ሚል ቃል በቃል ሚላን ወደ አማርኛ ስናየው ሁለተኛ ሳሙኤል ምዕራፍ 14 ቁጥር 8 ላይ ንጉስም ሴቲቱን ወደ ቤትሽ ሂጂ እኔም ስለ አንቺ አዝዛለሁ አላት ይላል። ስለ አንቺ። ስለዚህ በእንቲ አኪ ማለት ስለ አንቺ። በእንቲ አኪ ፈጠረ ምድረ ወሰማያተ ማለት በአንቺ ምክንያት ስለ አንቺ ሲል አንቺን የመሰለ የአምላክ እናት እንድትገኝ ብሎ ሰማይና ምድርን ፈጠረ። ሰማይና ምድር ከተፈጠሩ በኋላ ከምድር አፈር ሰውን እንዳበጀው እንደፈጠረው የሰው ልጆች እንደተፈጠሩ ከዛ ከልጅ ልጅ ተወልጃ አድናሃል ያሉ በአንቺ እንዲፈጸም አንቺን የመሰለ ቅድስት ንጽሕት፣ ወትረ ድንግል የሆነችውን እናት እንድትገኝ ሰማይና ምድር ጭምር የተፈጠሩት ላንቺ ነው። ሌላው ማምን በኃጢአት የወደቀ የተዳደፈ ነው ለማለት ነው፣ ስለ አንቺ ለማለት ነው። እንጨምር በአንደኛ ነገሥት ምዕራፍ 2 ቁጥር 18 ላይ መጽሐፍ ቅዱስ ላይ ማለት ነው በእንቲ አከ ነው የሚለው በአማርኛ ቤርሳቤህም መልካም ነው ስለ አንተ ለንጉሡ እነግረዋለሁ አለችው። በእንቲ አከ ማለት ለወንድ ሲሆን ስለ አንተ፣ በእንቲ አኪ ለሴት ስለ አንቺ ስለ ተብሎ ይተረጎማል ማለት ነው። እንጨምር መዝሙር 43 ቁጥር 22 ላይ እስመ በእንቴ አከ ይቀትሉነ ኲሎ አሚረ ወኮነ ከመ አባግእ ዘይጠብሁ መዝሙር 43 ቁጥር 22 ስለ አንተ ሁል ጊዜ ተገድለናል እንደሚታረዱ በጎች ሆነናል እያለ ስለአንተ ስለዚህ እስመ በእንቴ አከ ይቀትሉነ የሚለውን ስለ አንተ ሁልጊዜም ተገድለናል ይለ እንደሚታረዱ በጎች ሆነ መዝሙር 68 ቁጥር 7 ላይም እስመ በእንቲአከ ታገስኩ ጽዕለተ ስላንተ ስድብን ታግሻለሁና ስለዚህ በእንቲአከ ማለት ለወንድ ስላንተ ማለት ነው በእንቲአኪ ለሴት ስላንቺ ማለት ነው ስለዚህ ስለ ተብሎ ይተረጎማል ሁለተኛ በእንቲአኪ ማለት አንደኛው ስለ ተብሎ ይተረጎማል ሁለተኛ ደግሞ ምክንያት ተብሎ ይተረጎማል ባንቺ ምክንያት ስለዚህ በእንቲአኪ ፈጠረ ምድረ ወሰማያት ማለት ባንቺ ምክንያት አንቺ እንድትፈጠሪ ብሎ አንቺን የመሰለ የአምላክ እናት እንድትገኝ ብሎ ሰማይና ምድር አስቀድሞ ፈጠረ ምክንያቱም እመቤታችን ቅድስት ድንግል ማርያም እንድትፈጠር መጀመሪያ ሃናና እያቄ መፈጠር አለባቸው ሃናና እያቄ ለመፈጠር አዳምና ሔዋን መፈጠር አለባቸው አዳምና ሔዋን እንዲፈጠሩ ደግሞ ሰማይና ምድር መፈጠር አለበት ወደ ጥንት ወሰደው ማለት ስለዚህ በአንቺ ምክንያት የምትለውን ትርጉም ለመስጠት በእንት ያቂላ ለምሳሌ ዘፍጥረት 12 13 ላይ እንግዲህ በአንቺ ምክንያት መልካም ይሁንልኝ ዘንድ ይላል። አብርሃም ነው ለሳራ እንደዚህ የሚላት በአንቺ ምክንያት መልካም ይሁንልኝ ዘንድ ስለ አንቺ ነፍሴ ትድን ዘንድ እህቱ ነኝ በይ። አብርሃም እንደዚህ አላት። በአንቺ ምክንያት የሚለውን በግዕዙ በእንቲ አኪ ነው። በአንቺ ምክንያት ማለት ምን ተብሎ ይተረጐማል? በእንቲ አኪ። ስለዚህ በአንቺ ምክንያት ነፍሴ ትድን ዘንድ አብርሃም ለሳራ ያላት። ስለዚህ በአንቺ ምክንያት የሚለውን በግዙበግዕዙ በንቲያስ ዚ በንቲያኪ ማለት በአንቺ ምክንያት፣ በእንቲያክስ ማለት በአንተ ምክንያት፣ በእንቲያክም ሲል ደሞ በእናንተ ምክንያት ነው። ለምሳሌ ሐዋርያ ቅዱስ ጳውሎስ በአዲስ ኪዳን በአንደኛ ተሰሎንቄ ምዕራፍ አንድ ቁጥር 2 ላይ ነአኩቶ ለእግዚአብሔር ዘልፈ በእንቲ በእንቲያክሙ ወንዜ ክረክሙ ወትረ በጸሎት ነው ይለ። ምን ማለት ነው? እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግነዋለን። በእንቲ አክሙ ማለት ስለናንተ ምክንያት እናንተ የእኛን የሐዋርያትን ቃል ሰምታችሁ በማመናችሁ በአማናዊ ወንጌል ጸንታችሁ በመኖራችሁ ምክንያት እግዚአብሔርን ሁል ጊዜ በእናንተ ምክንያት እናመሰግነዋለን። ልብ በሉ፣ ናአኩቶ ለእግዚአብሔር ዘልፈ በእንቴ አክሙ ነው የሚል፣ በእናንተ ምክንያት። ስለዚህ በእንቴ አክሙ ማለት በእናንተ ምክንያት ተብሎ ይተረጎማል። ስለዚህ ባጭሩ በእንቴ አኪ ማለት ባንቺ ምክንያት ሰማይና ምድር ፈጠረ ማለት ነው። ለምሳሌ እንዚራ ስብሐት ላይ ዘሰኑይ ማለት ነው፣ ቁጥር 15 ገጽ 16 ላይ በእንቲአኪ ተርህወ ገነት ዘተዘጋ፣ የተዘጋው ገነት በአንቺ ተከፈተ። ምን ለማለት ነው? አንቺ ዳግሚት ሄዋን ነሽ። የመጀመሪያዋ ሄዋን እናትሽ ምክረ ከይሲን ሰምታ ሞትን ጸንሳ ገነትን አዘጋች፣ ለገነት መውጫችን ምክንያት ሆነች። አንቺ ግን አካላዊ ቃልን ይሁንልኝ ይደረግልኝ ብለሽ ተቀበለሽ፣ ክርስቶስን ጸነሽ፣ በአንቺ ምክንያት ገነት ተከፈተ። ስለዚህ አባ ጊዮርጊስ ዘጋስጫ ብሎ ገለጸው፣ በአጭር ቋንቋ ሲገልጸው የተዘጋው ገነት በአንቺ ተከፈተ። ስለዚህ ቤታችን የሔዋን ጠበቃ ሜሪ ኢቪስ አድቮኬት ትባላለች። ይህን የተናገረ ሄኔኒዎስ ነው። ሄሬኒዎስ ወይ ደግሞ ሄራኒስ ብለን ምንጠራው፣ አጌንስ ሄሬኒስስ መድፈነ መናፍቅን በተባለው መጽሐፉ ቡክ ፋይፍ ላይ ምዕራፍ 19 ቁጥር 1 ላይ ቁጭ አርጎታል። ይህንን እመቤታችን ማርያም የሔዋን ጠበቃ ይላት ሄራኔስ፣ የቅዱስ ፖሊካርፐስ ደቀ መዝሙር ነው። ፖሊካርፐስ ደግሞ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። እመቤታችን የሔዋን ጠበቃ ነው የሚላት። ሜሪ ኢቪስ አድቮኬት ነው የሚላት። ማርያም የሔዋን ጠበቃዋ ናት። ይሄ በሊቃውንት የሚተረጎም ነው ኦርቶዶክስ ስተዲ ባይብል የሚለው መጽሐፍም የሉቃስ ወንጌል ምዕራፍ 1 ቁጥር 38 ሲተነትን እዚህ መጽሐፍ ላይ ፉትኖቱ ላይ ማለት ዘ ኢንካርኔሽን ኢዝ ኖት ኦንሊ ዘ ወርክ ኦፍ ጋድ ይላል። ተሰጎተ ቃል የአምላክ ሰው መሆን የእግዚአብሔር ሥራ ብቻ አይደለም። ድህነት ሁል ጊዜ የሚፈጸመው አምላካዊ ፈቃድ እኛን ለማዳን ፈቃደኛ መሆን አለበት እግዚአብሔር አምላክ፣ ሁለተኛ ደግሞ እኛ ለመዳን በአምላካችን ለመዳን ፈቃደኛ መሆን አለብን። አምላካዊና ሰዋዊ ፈቃድ ነው። አንድ ላይ ህብረት ሲፈጽሙ ሲነርጂያ ተብሎ የሚጠራው በስነ መለኮት ሊቃውንት ድህነት ቢፈጽሙ ከዚህ በኋላ ለዛም ይሄ ቃል ብሎ ገለጸው። ዘኢንካርኔሽን ኢዝ ኖት ኦንሊ ዘወርክ ኦፍ ጋድ የአምላክ ሰው መሆን የእግዚአብሔር ስራ ብቻ አይደለም፣ ሱታፌ ሰውም ያስፈልገዋል የሰው ሱታፌም ያስፈልገዋል። የእመቤታችን ይሁንልኝ ይደረግልኝ የሚለው ይሁንታም ጭምር አስፈላጊ ነው። ከዛ ምን ያደርጋል? ኮማ ካለ በኋላ ተመልከቱት። በት ኢት ኢንቮልቭስ ዘ ፍሪ ሪስፖንስ ኦፍ ማንካይንድ ኢን ዘ ፐርሰን ኦፍ ሜሪ ነው የሚለው የእመቤታችን ይሁንልኝ ይደረግልኝ የሚለው ምላሽ እራሱ እጅግ ወጣም አስፈላጊ ነው። ስለዚህ የአምላክ ሰው መሆን የአምላክ ብቻ ሥራ አይደለም፣ የአምላክ ፍቃድ ብቻ አይደለም። ያ የአምላክ ፍቃድ ላይ እመቤታችን ይሁንልኝ ይደረግልኝ ማለቷም ጭምር ለተሰጎተ ቃል እጅግ ወጣም አስፈላጊ ነው። እንግዲህ የአምላክ ሰው መሆን እዚህ ጋር እናገኛለን ማለት ነው። የአምላክ ሰው መሆን የአምላክ ብቻ ሳይሆን የእመቤታችን የቅድስ ድንግል ማርያም ይሁንልኝ ይደረግልኝ የሚለው ቃል ጭምር፣ ይሁንታ ጭምር፣ የድንግል ማርያም ፈቃድ ጭምር አስፈላጊ እንደነበር ያሳየ ይሄ ኢስተር ኦርቶዶክሶች የሚጠቀሙት ነው። ይሄን የታተመው በ2000 ዓ.ም በነገራችን ላይ መጽሐፍ የታተመው ቶማስ ሌንሰን የተባለ ሰውን ያሳተመው የሚገለገሉበት ኢስተርን ኦርቶዶክሶች ናቸው። የታተመው ደግሞ ዩኤስኤ ነው። ሊቁ ቅዱስ ያሬድስ ምን አለ? የተናገሩ ሰላም በእንቲአኪ ይላል ጾመ ድጓ ላይ ቅዱስ ያሬድ። ስለ አንቺ ነው የሚሉ በአንቺ ምክንያት ማለት ነው። ቅዱስ ያሬድ ሁላችን የምናውቀው መጽሐፈ ሰዓታት ላይም ሁሉ ሰራዊተ ሰማያት በእንቲአኪ ይብሉ ብፅዕት አንቲ ማርያም ለእግዚአብሔር አባሉ። በአንቺ እንደዚህ ይላሉ፣ በአንቺ ምክንያት እንዲ ይላሉ ማለት ነው። እዚህ ኩሉ ሰራዊተ ሰማያት በእንቲአኪ ብሉ ማለት የሰማይ ሰራዊት የሆኑ ቅዱሳን መላእክት በአንቺ ምክንያት እንደዚህ ይላሉ፣ ስለ አንቺም እንደዚህ ይላሉ፣ በአንቺም ተማምነው፣ በአንቺ ቀቅዳንም አምነው፣ በአንቺም ተገርመው እንዲህ ይላሉ ማለት በእንቲ በእንቲአኪ ብሉ ሲገልጽ ያንን ለመግለጽ እሺ። የሊቁ አባ ጊዮርጊስ ዘጋስጫ እዚህ እንዚራ ስብሐት ላይ የምናገኘው በአንቺ ሰማይንና ምድር ፈጠረ የሚለው ቄርሎስ አልተጠቀመው። ሊቁ ቅዱስ ቄርሎስ ዘእስክንድርያ የእስክንድርያው ፓትርያርክ ምን አለ እስቲ እሱ እንመልከት። ይሄ የሊቁን የቅዱስ ቄርሎስ መጽሐፍ መጋቢ ሐዲስ ዶክተር ሮዳስ ታደሰ እዚህ ነገረ ማርያም በሊቃውንት የሚለው ክፍል ሁለት መጽሐፍ ላይ ተርጉመውታል። እዚህ መጽሐፍ ላይ አለ ትርጉም። አሁንም እኛ በእንግሊዝኛውም ትመለከቱታላችሁ፣ በአማርኛው እናየዋለን። እዚህ መጽሐፍ ላይ አማርኛው ለምትፈልጉ ሰዎች ነገረ ማርያም በሊቃውንት የሚል መጋቢ አዲስ ዶክተር ወደ አስታደሰ የተረጎመው ነው። እዚህ መጽሐፍ ላይ እናገኘዋለን። እስቲ ይሄ መጽሐፍ ስምን ብሎ የተረጎሙት ሲሆን። ቅዱስ ቄርሎስ ዘእስክንድርያ ሆሚሊ ፎር ላይ እንዲህ ይለናል፣ በአንቺ የቅድስ ሥላሴ ምስጢር ተገልጧል። ክቡር መስቀሉ በዓለሙ ሁሉ ተከብረዋል፣ ተወዷል ሰማይ በፍስሓ ተመልቷል። መላእክቱና ሊቃነ መላእክቱ ሐሴት አድርገዋል። አጋንንቱ ተባረዋል። አሳቹ ዲያብሎስ ከሰማይ ተጠሏል። የወደቀው ፍጡር ወደ ገነት ተመልሰዋል። አዳምን ነው በጣዖት አምልኮ የተተበተቡ ሁሉም ፍጥረታት እውነቱን አውቀዋል። በአንቺ ምክንያት ቅዱስ ጥምቀትና የደስታ ቅዱስ ለአማኞች ተሰጥተዋል። በአንቺ ምክንያት በእንቲአኪ የሚለውን የሊቁ የአባ ጊዮርጊስ ዘጋስጫ እንዚራ ስብሐት ላይ ያለው ለደነቀው ሰው ቄርሎስ ዘእስክንድርያ ምን ብሎ ይናገር ይሁን? ቄርሎስ ዘእስክንድርያስ ምን ምናዊ ነው? ግብጻዊ እንጂ ኢትዮጵያዊ ነው። በአንቺ ምክንያት ነው ያለው። ቅድስት ስላሴ የቅድስት ስላሴ ሚስር ተገልጧል። ካንቺ ሰው በመሆኑ አይደለም በዮርዳኖስ ተጠምቆ። አብ በሰማይ ሆኖ የምወደው ልጄ ብሎ ወልድ በተለየ አካሉ በእደ ዮሐንስ ተጠመቀ። መንፈስ ቅዱስ በእርግባ ምሳሌ ወረደው። ካንቺ በስጋ ስለተገለጠ አይደል? ቅዱስ ሚስጥር በአንቺ ተገለጠ። ክቡር መስቀሉ በዓለም ሁሉ ከብሯል በማን በአንቺ ይቀጥልና በአንቺ ምክንያት ቅዱስ ጥምቀትና የደስታው ቅዱስ አማኞች ተሰጥተዋል። ካንቺ ስለተወለደ ኮ ነው ለሐዋርያትን ሂዱ አህዛብን ሁሉ በአብ ወወልድ ወመንፈስ አጥምቋቸው ያለው በስጋ ማርያም ባይገለጥ ኖሮ መች እንደዚህ ያለንና በአብ ወወልድ ወመንፈስ ቅዱስ ማጥምቁ መች ይለን ነበርና። በአንቺ ይላል የእግዚአብሔር አንድያ ልጅ በጨለማና በሞት ጥላ ስር ለነበሩት ብርሃን ሆኖላቸዋል። በአንቺ ከአንቺ በነሳው ስጋ በነሳው ነፍስ አይደለም ዓለምን ያዳ ነው። ስለዚህ ከጨለማ እኮ የወጣ ነው። ከአንቺ እኮ በለበሰው ስጋ ሰው ሆኖ በተወለደ በክርስቶስ ነው። ካንቺ ማ ስጋና ነፍስን ባይነሳ ኖሮ እንዴት አይናየው ነበር? እንዴት ለዓለም ይሰቀል ነበር? በስጋ ሞተ በመንፈስ ግን ሕያው ነው እኮ ያልነው፣ የሚሞት ስጋ እኮ ካንቺ ስለተዋሃደ ነው። ባንቺ ምክንያት ነቢያቱ ትንቢቶቻቸውን ተናግረዋል። ይሄ የሚለው ቄርሎስ ነው። ሐዋርያቱ ለሕዝብ ሁሉ ድህነትን ሰብከዋል። ባንቺ ምክንያት ሙታን ተነስተዋል፣ ነገስታት ነግሰዋል። ጌትነት የባህሪ ገንዘባቸው የሆነ የቅድስት ሥላሴ በጌትነት ተገልጠዋል። ከሰው ሁሉ ድንግል ማርያምን የሚበልጥ ሊያወድሳት የሚችል ግን ማን ነው? ይህን የሚናገረው ቅዱስ ቄሎስ ነው። ኢትዮጵያዊ አይደለም። ሊቁ ቅዱስ ቄሎስ ይህን ትምህርት አስተምሯል። ሁለተኛው የኒቅያ ጉባኤ ተከናውኗል። የመጀመሪያው የኒቅያ ጉባኤ አርዮስ ወልድ ፍጥሮ ማለቱ ምክንያት የተወገዘበት የወልድ የባህሪ አምላክነት የተመሰከረበት ነው። የኒቃ ጉባኤ በ325 ዓ ም የተከናወነ ነው። ሁለተኛ የኒቃ ጉባኤ ደግሞ በ787 ዓ ም የተከናወነ ነው። በዛ የኒቃ ጉባኤ ላይ እንዲህ ይላል። ዘሎርድ ዘአፖስቶልስ ኤን ዘፕሮፌትስ ሃቭ ቶት አስ ዛት ዊ መስት ቬኔሬት ኢን ዘ ፈርስት ፕሌስ ዘ ሆሊ ማዘር ኦፍ ጋድ ሁ ኢዝ አባቭ ኦል ዘ ሄቨናሊ ፓወርስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት ነቢያት መምህራን በሙሉ ከሁሉ አስቀድሞ በሰማይ ካሉ ኃይላት ሁሉ የበለጠች ድንግል ማርያምን እንድናከብ አስተማሩ ነው የሚለው ይህን የሚናገረው የኒቅያ ጉባኤ ነው ኢትዮጵያ ውስጥ የተከናወነ ጉባኤ አይደለም የተከናወነው በ787 ዓመተ ምሕረት ነው ዓለም አቀፉ ሁለተኛው የኒቅያ ጉባኤ ላይ የተወሰነ ውሳኔ ነው በ14ኛው ክፍለ ዘመን አጼ ዘራ ያዕቆብ የጨመረው አይደለም። ከሁሉ አስቀድሞ ነው የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያት፣ ነቢያት በሙሉ ያስተማሩ ከሁሉ አስቀድሞ የአምላክ እናት ወላዲተ አምላክን ልናከብራት እንደሚገባን ከሰማይ ኃይላት ሁሉ የምትበልጥ እኮ ነው የሚለው ለዚህ ከሆኑ ከፈጣሪ በታች ከፍጡራን በላይ የሚለው ከሰማይ ኃይላት ሁሉ የምትበልጥ ድንግል ማርያምን እንድናከብር አዘዙ ነው የሚለ። የኒቄ ጉባኤ ውስጥ ነው። በ787 የተከናወነው ዓለም አቀፉ ሁለተኛው የኒቄ ጉባኤ አይቀበልስ? ይህንን እዛ ይናገራል። ኢፍ ኤኒዋን ዳዝ ኖት ኮንፌስ ዛት ዘ ሆሊ ኤቨር ቨርጅን ሜሪ ቅድስት ዘለማዊት ድንግል ይላል። በዚህ አጋጣሚ ልጆች አሏትና ብሎ የሚናገሩት ሰዎችም በዚህ አጋጣሚ ጉባኤውን ብሎ እንዳወገዘ ተመልከቱ። ኤቨር ቨርጅን የሚለው ድንግል በክል የተባለችውን ዘለማየት ድንግል መቤታችንን ሪሊ ኤንድ ትሩሊ ዘማዘር ኦፍ ጋድ እውነተኛ የሆነች አማናዊት የእግዚአብሔር እናት የማያከብር አማላጅቷን ጭምር የማይቀበል ነው የሚለው። ሄር ኢንተርሴሽን የሚል ቃላል ተመልከቱት። አማላጅቷን ምልክ ብልጅ የማይቀበል ጊቭን ሄር ፓወርፉል አክሰስ የተሰጣትን ስልጣን፣ ጸጋ፣ ገቢረት አምራት የማድረግ የአማላጅነት ስሟ በእግዚአብሔር ዘንድ የሰለጠነ መሆኑን የእሷን አማላጅነት የማይቀበል ካለ እርሱ የተወገዘ ነው ይላል። ሌት ሂምቢ አናቴማ ነው ሚለው። ምልጃዋን የማይቀበል ዘላለማዊት ድንግል መሆኗን የማይቀበል ይህንን ትምህርት የማይቀበል ካለ ምልጃዋን፣ ሄር ኢንተርሴሽን ነው የሚለው ምልጃዋን የማይቀበል ካለ ሌት ሂምቢ አናቴማ ይላል፣ እርሱ የተወገዘ ነው። ከሁሉ አስቀድሞ ጌታችን ኢየሱስ ክርስቶስ ያስተማሩን ትምህርት አስቀደምና ይህንን የማይቀበል ንጽህት ቅድስት ወላዲት አምላክ መሆኗን የማይቀበል የተሳጣትን ጸጋ የማይቀበል የእርሷንም አማላጅነት የማይቀበል የተሰጣትን ስልጣን የማይቀበል ካለ ሌት ሂምቢ አናቴማ እርሱ የተወገዘ ይላል። ቃል በቃል የኒቂያ ጉባኤ ዓለም አቀፍ ጉባኤ ንስ ቄሮስ ብቻ አይደለም። ቴዎዶጦስ ዘንቆራ ሃይማኖት አቦ ላይ የምናቀው ቴዎዶጦስ ዘንቆራ እመቤታችን ቅድስት ድንግል ማርያም ልክ እንደ አባ ጊዮርጊስ ዘጋስጫ፣ በዚህ አባ ጊዮርጊስ ዘጋስጫ እንዚራ ስብሐት ላይ በአንቺ ሰማይና ምድር ፈጠረ የሚለውን ይህንኑ ገለጻ እነ ቴዎዶጦስ ዘንቆራ ደግሞ ሲገልጹት እናያለን። እዚሁ መጽሐፍ ክፍል 2 ን ገጽ 125 እስከ 126 እንደዚህ ይላል። 126 ላሳያችሁ። በአንቺ ምክንያት የሔዋን አስፈሪ ሁኔታ አብቅቷል ይላል። ስሩ ይሁን የሚሉ በአንቺ ምክንያት የሔዋን አስፈሪ ሁኔታ አብቅቷል። በአንቺ ምክንያት ሀፍረት ተወግዷል። በአንቺ ምክንያት ሕጸጽ ጠፍቷል። በአንቺ ምክንያት ሐዘን ታብሰዋል። በአንቺ ምክንያት ውግዘት ተሽሯል። በአንቺ ምክንያት ሔዋን ድናለች። ይህን የተናገረው ቴዎዶጦስ ዘንቆራ ነው። ኦንዘ ማዘሮፍ ጋድ ኤንድ ኦንዘ ናቲቪቲ በተባለው መጽሐፍ ማን የእንቆራው ሊቀጳጳስ ቴዎዶጦስ ቴዎዶጦስ ዘንቆራ በሃይማኖት አቦ መጽሐፉ ላይ

ምድርና ሰማይን ፈጠረ ማለቱ አንቺ እንድትፈጠሪ ብሎ፣ ካህና ከያቄ እንድትፈጠሪ ብሎ ሰማይና ምድርን ፈጠረ ማለቱ፣ ልክ አንድ በጣም በህይወታችንና በዓለማችን በጣም ተፈላጊ የሆኑ ሰዎች እንኳንም ተወለድክ አንተን የመሰለ ሰው እንድትገኝ ነው እኚህ እናትና አባት የተፈጠሩት እንደሚባለው ለዓለም ድህነት ምክንያት ድህን እንድትሆኝ አስቀድሞ ጊዜ አምላክ አንቺን ፈጠረ። ስለዚህ ዓለማት የተፈጠሩት አንቺ እንድትፈጠር ብሎ ነው ማለት እንጂ ስላሴ አለማት ሲፈጥሩ አንቺ አብረሽ ነበርሽ። አንቺ ነሽ ዓለምን የፈጠርሽ የሚል ትርጉም የለንም። ኦርቶዶክሳዊ ትምህርትም አይደለም፣ እንደዚህ አይነት ትምህርትም የለንም። አባ ጊዮርጊስ ዘጋሥጫም እንዚራ ስብሐት ላይ እንደዚህ ትርጓሚ አልሰጠም። ስለሆነም በሃይማኖት አቡ አየን፣ በእንዚራ ስብሐትም አየን፣ በነገረ ማርያም በሊቃውንት መጻፍ ላይም ተመለከትን፣ በሃይማኖት አቦም ተመለከትን። በአንቺ ምክንያት ሰማይና ምድር ተፈጠሩ፣ በአንቺ ምክንያት የሰው ልጆች ዳኑ፣ በአንቺ ምክንያት ዓለማት ሁሉ ተፈጠሩ የሚሉ ገለጻዎች መጽሐፍ ቅዱሳዊ ገለጻዎች ናቸው። እግዚአብሔር አምላክ የሁላችን መጨረሻ ያሳምርልን። የእመቤታችን ቅድስት ድንግል ማርያም ቃል ኪዳኗ አማላጅነቷ ከሁላችን ጋር ይሁን። ሁላችንም ከነማተባችን ለክርስቲያን ሞት ያብቃ። ወስብሐት ለእግዚአብሔር።